ውድ ቤተሰቦቻችን ሰሞኑ ወደ አዲስ አበባ ገቢዎች ባት ሊያሳውቁ ሲሄዱ ወይም ኦዲት እየተደረገው ካሉ ነጋዴው በወቅቱ የሸጠበትን ዋጋ ውድቅ በማድረግ በገበያ ጥናት መሰረት ታክስ እየተወሰነ ይገኛል። በዚሁ ጥናት መሰረት ከተማ ውስጥ ለሚሸጡ እቃዎች ለእያንዳንዱ ዋጋ በማውጣት ብዙዎቹን ያስተነጉ ውሳኔዎች ሲወሰኑም ተስተውሏል። ይሁንና የአዲስ አበባ ገቢዎች በተወሰኑት ላይ የአሰራር ማሻሻያ ሊያደርግ ሲሆን በዚሁ መሰረት በሀገር ውስጥ አምራች እና ግዢ ሽያጭን በተመለከተ በጨረታ ለሚሳተፉ ጥቃቅንና አነስተኞችን፣ ካፌዎች፣ ሬስቶራንቶች፣ ሆቴሎች ላይ ሱፐርማርኬቶችና አትክልት ቤቶችን ጨምሮ ራሳቸው ባቀረቡት የሽያጭ ዋጋ ላይ ብቻ ቫት እንዲከፍሉ ሊደረግ ሲሆን በተጓደኝ በኦዲት ላይ ያሉትን ደግሞ ከ2013 እስከ 2016 ወደኋላ በገበያ ጥናት ግብርና ታክሲ ወሰንባቸው የታየ ሲሆን አሁን ግን 2015 ጀምሮ በዋጋ ጥናቱ መሰረት እንደሚስተናገዱ ይጠበቃል። በ2013 እና 2014 በኦዲት ጊዜ በዋጋ ጥናቱ መሰረት ታክስ የተወሰነበት ከሆኑ ደግሞ ሂሳብ ሰራተኞችን አይኖቹንና ጆሮዎቹን ወደ ገቢዎች እንዲጥል ይጠይቁት። ይህ መልእክት ለአዲስ አበባ ነጋዴዎች እንዲደርስ ሼር፣ ኮፒ፣ ፎሎ፣ ሰብስክራይብ ቢያደርጉን ወቅታዊና ጠቃሚ መራጆች መረጃዎችን በትኩሱ ያገኛሉ።